ኢፍ የተማርነው ለባርነት አይደለም። እንሄዳለን። ልጅነታችን ዋጋ አለው። ይነፍ ለጤና ባለሙያ የጤና ዋስትና ይገባዋል። ለጤና ባለሙያ የጤና ዋስትና ይገባዋል። ለማዝናናት ብቻ ሳይሆን አስተማሪና ቁም ነገር በዛም ደግሞ የተለያዩ ትምህርታዊ መልዕክቶች ለማስተላለፍ ፈልገው አሁን በተፈጠረው የአገቤት ሁኔታ ዶክተሮች፣ ነርሶች፣ ጠቅላላ የጤና ባለሙያዎች ተገኙ የልፋታችሁ ውጤት እየተከፈላችሁ አይደለም። እንግዲህ በተለያዩ ሶሻል ሚዲያ ውስጥ ተጠቀሙ፣ እንግዲህ ድምጻቸውን መንግስት እንዲሰማቸው እና መንግስት መፍትሄ እንዲሰጣቸው በጣም እየሞከሩ ነው። እስካሁን ግን መንግስት ምንም ይሰጠው ነገር የለም። ፖለቲካ አይደለም ያስት ያለው ነገር፣ ዛሬ እንግዲህ አዳምጠን የመጣ ነው እንግዲህ የጤና ባለሙያዎችን ጩኸት፣ ስቃይ ነው ድምፅ ናቸውን፣ ላለው ወዳቸዋለው። እኔ ለማታ እንግዲህ ሀብታ ሪያክሽን ወይ ደግሞ ሀብታ ፈኔ ሪያክሽን በሚል መጥቻለው ወዳቸዋለው

ስለዚህ የናይጀሪያ ቲክቶከሮች በጣም ነው የምትኖች፣ በጣም የሚጋሩ ምሳኔ ኮንቴንት። ወደ ሁለተኛ ቪዲዮ እንሄዳለን። አፕታም ፕራንክ ነኝ፣ እንዲሁም አሁን በፈኒ ላሽ መጥቻለሁ። ወዳችኋለሁ። ወደ ሁለተኛ ቪዲዮ እንሄዳለን። ይህ ነገር በጣም ሪል ቪዲዮ ነው ይ ኤክስፕሬል አድርግላችሁ ብዬ ነው። የእምነት አባት ናቸው እንግዲህ በህም በሙስሊሞቹ ሼህ የምንላቸው ናቸው። ካልሆነ ቦታ ተገኝተውን እንግዲህ ይወጡ ያሉት አሪ የእናንተ ኢንተራክሽን እንግዲህ አብረ የምና የሆነ ወደ እንግዲህ ወደ ቪዲዮ የሙስሊም ነት ፈኖሳይ ደስልጋለም ወይ ደግሞ ጥላቻ ለማስነሳት ፈልጊም አይደለም። ምንም ጥላቻ የለም። ሙስሊም ወይ ደግሞ ቼቶችን ወዳቸዋለሁ። ግን ይሄ ቪዲዮ አሁን በጣም ቫይራል ወጣ ያስተምራል በሚለው ነው ዛሬ ይሄን ይዤላቸው የመጣሁት። ምን ይላል? አርገው እንደወጡ አላቅም። ጸልዩላቸው ይሁን አላቅም፣ ሰይጣኗ እና ወጣላት ይሁን ወይ ደግሞ ሌላ ነገር አርገው እንደሆነ አላቅም። ብቻ ተይዘዋል፣ ተይዟል። እሺ አሁን ወደ ሶስተኛ ቪዲዮ እንሄዳለን። ወዳችኋለሁ ላይክ እና ሰብስክራይብ እያደረጋችሁ እንግዲህም ፍቅራችሁ ላሳያችሁ እንግዲህ ላይክ እንግዲህ ሼር በማድረግ የተባበራችሁ ፋን ቤተሰቦች ሁላችሁም በጣም ወዳችኋለሁ። እችን ባላገር ስ የምትለው ሰንታ ምንጣ አ ካሜራ ከፍታ እሷ የመሰላት ኦልሬዲ ላይክ ኢሞ ይጠቀመች ወይ ደግሞ ዋትሳፕ ምናምን ይጠቀመች መሰለኝ ድንገት ነው እሷ ጠቅም አላውቀችም በትምና ድንገት እንግዲህ የተቀረጸ ቪዲዮ ነው። ስማ ስማ አናግሬ ስላልኩት ነው። እንደ ይህን ያለ አንድ የግንባር ክን ወደ ላይ አንድ የግንባር ክን ወደታች ወደ ላይ የምሰቅለው አናግሬ ማለት ችግር አለበት እንዴ? አናግረኝ ያልኩበትን ምክንያቱን አቀኸዋል። መጀመሪያ ብን አው ቢያናግሬ ምን ችግር አለው? ምን አደረግኩኝ? ካለፍ ሴትነት ያለፈ ቃላት ተጠቅሚ ያለሁ አልተጠቀምኩም። ነውስ የፍቅር ጥያቄ የሚያቀርቧሉ አደ እንዴ፣ ምን ነው? እኔ ደግሞ ያን ብዬ አይደለም ብልም ደግሞ ችግር አያመጣም። አንዴ አንዴ ከንፎር ክንት ይዛለ፣ አንዴ ራስ ክንት ይዛለ። ምን አስጨነቀ? ስለኔ ምን አገባ? የምታውቀው ነገር አለ ቆሻሻ ለማን ነው ጋይስ ለኔ ለማመጭ ኡ አጠቃቀሙን፣ ካላውቃችሁ አጠቃቀሙን ማለት ነው። በረመዳን በቀን በቀን በስሜት የዘር ፈሳሽ ቢወጣው ጾሙ ይጠፋል። ይሄ ባለፈውም ተናግሬያለሁ። ይደጋገማል ማለት ነው። ጎረምሶች በአካችሁ አግቡ። መፍትሄው፣ ጥያቄ፣ ጥያቄ ማለት አይደለም ማግባት ነው መፍትሄ። ወላሂ ብታገባ አንድ ወር ብሰነብትበት ጸጥ ነው የሚለው ከዚያ በኋላ ብትጠራው ብትጠራው ወይ አይንህም እንኳን ሊፈስ ጾም ይበላሻል። ሆነ ካክታችሁ ካፈሳችሁ ይበላሻል ነቀክታችሁ ክታችሁ ከብላችሁ፣ ሳሞና የሚያገባል አሉ ሰው። የሳሞና ሚስት ደግሞ የት ነው የሚደረገው? ሽንት ቤት ነው አሉ። የሚገርማችሁ ታዲያ መኝታ ቤት አታረግ መቼስ በሳሞና ስሟቸው። ምዕመናን ስሟቸው። ልክ ናቸው። እንግዲህ የተሰማቸውን የተናገሩት። ስሟቸውን ምንም ነገር ማለት አልፈልግም። በሃይማኖት ውስጥ መዋት አልፈልግም። የተሰማቸውን የተናገሩት አሪፍ አስተምሮ ነው። ያው ፈኒ ነው፣ ግን ያዝናናል፣ እዛም ደግሞ አስተምራል። ወደ አምስት ነገር ቪዲዮ እንሄዳለን ጋይስ፣ ላይክና ሳብስክራይብ እያረጋችሁ ሼር እያረጋችሁ ዛሬ የጤና ባለሙያ ድምፅ ምናቸው